ሰላም ለእናንተ ሁሉም። እኔ ዶክተር ራጋቨንድራ ኮስጂ ነኝ። በአፖሎ ሆስፒታል ጁቢሊ ሂልስ ሃይድራባድ የሚሰሩ የማይክሮሰርጅሪ አንድሮሎጂስት፣ ዩሮሎጂስት እና የወንዶች ፆታዊ ጤና ስፔሻሊስት ነኝ። አሁን የወንዶች የምርጫ ችግር ምርመራ ሲደረግ የሆርሞን ሙከራ መቼ እንደሚያስፈልግ እንዴት እንደሚያውቁ አስረዳሉ። ለሁሉም ሰው የሆርሞን ሙከራ በተለምዶ አያስፈልግም። ግን የሆርሞን ሙከራ የሚያስፈልገው የወንድ የዘር መጠን ዝቅ ሲሆን ወይም የፆታ ፍላጎት ችግር ሲኖር ወይም በአካላዊ ምርመራ ላይ የሃይፖጎናዲዝም ምልክቶች ሲታዩ ነው። ይህም ማለት የቴስቶስተሮን ሆርሞን እጥረት ምልክቶች ሲኖሩ፣ ሁለተኛ የጾታ ባህርያት በትክክል አልተንደፉም እና የጡት እስፋፋት ሲኖር ነው። ስለዚህ የሆርሞን ሙከራ የምንመለከታቸው በተለያዩ አካላት እነዚህ ናቸው። ለወላጅነት ችግር የሚያጋጥሙ ሁሉም ግለሰቦች የምንያዘው የተለመዱ የሆርሞን ሙከራዎች ምንድናቸው? ይህ የሚሆነው ፌሰዋህ ወይም ጠቅላላ ቴስቶስተሮን ወይም ኢስትራዲዮል ሆርሞኖች ሊሆኑ ይችላል። በአንዳንድ ግለሰቦች ውስጥ ፕሮላክቲን ሊያስፈልግ ይችላል ግን በመደበኛነት ፕሮላክቲን እንደምንመክር አይደለም። ኢስትሮጂንም በተለይ በስብ በተጨመሩ ታካሚዎች ላይ እንመክራለን። ስለዚህ እነዚህ ናቸው በተለይ ወንድ ሰው ሲያጋጥም የምንፈልጋቸው የተለመዱ ሆርሞኖች። ስለዚህ ማንኛውንም የወላጅነት ችግር ከተጋጠማቸው ጊዜ አንድሮሎጂስቶ ማግኘት ይችላላቸው። እነሱ መሰረታዊ የዘር ሙከራ፣ የሆርሞን ሙከራ እና በእርሶ ፍላጎት መሰረት የጄኔቲክ ሙከራ ማድረግ ይችላሉ እና ለተጨማሪ ግምገማና ህክምናም ይመሩዎታል። አመሰግናለሁ።